ቀድመ ቀን እንኳን ቢቀየር ተነጋግረን በፍቃድ ጠይቅ ነው የሚቀየረ እንዳቀይር ምን ይታወቃል? አንተ ሰው ተነሳቸው አጋጅታችሁ ጋብዙኝ ከፒዮና ጋር ኧረ ችግር የለውም፣ ቅጣት ስለሆነ ግን እሷ ትኖራለች። ያው አባይነት ከጠራሃት ተቀጥቼ እሷ ምን በወጣት ከሷ ለመውጣት ነው ሰው ዞቢን ጠርታሽ እሱ ከሰጠሽ

ረጅም ነው። ባይዘዊ ሞ እንዲህ ብገባ ደስ ይለኛል። እንደዚህ አይን እያየ እንዲህ አጭር ሰሆን ስታቀፋ አይታችኋል። ሄዱ ስለ ጡት ነው እያብራራ ያለው ገይስ ባይዘቢ። እንደው ጥሩ ነገር እኮ የሚያብራራ እያለ ሲያብራራ በጣም አንተ ሆዳም፣ ቆይ ሀይ ሎጣ ስለሆነ እሱ ማሪ መልካም ላችሁ ቀጥቅጭልኝ፣ በእናትሽ ቀጠቀጠሽ። አዎ ማሪ ይሳራ በዩ በደንብ ቀጥቅ። እቺ እኔ ስመጣ ሁሌ ሽንት የሚመጣው ለምንድን ነው? እኔ እኔ ስመጣ አንድ ሻንቼ ልመለስ ከይቅርታ ጋር ነጭ ጥፍ ማሳጅ ያፈልገች ነው ያረግሽው። ነጭ አይደለም ይታያል። ብድም አ ኢፌክቱ መሰለኝ። አይ ነጭ አይደለም ግን እንትን ነው ምንድን ነው ክሬም ከለር

የተመኙት ሁሉም ላይ ግን እንደ ዋይኒ ቁዳ አደረገኝ። ቤቤ ይህን ቆንጆ እንዴት እናማረብ። ደግሞ የሆነ ሰው ላስገባልሽ በሳክሱ እንዳትታለይ። እንዴት ነህ እስጢፍ? ታላኪ ብላኪ የሚባል ቲክቶከር ጭራሽ በቴክስት እያስጨንቀ ነው። በቃ ተላለፍን ብራዘር። እንዴ ነች መሆን እስጢፋ እንዴት ነ ደህና ነው፣ ምንድን ነው የሚል ብላኪ ቦለኩት። አይጂ ላይ መጣ እንዲ ምን ላርግን ኮ አንዳንድ አዳዲስ ነገር እንዲ ነው። አይጂ ላይ ያልተቦለ በዛ ነው። እንዲ አስራ ሁለት አበባ ሰጥቶኛል። ቅድም መጥ ከአንተ ጋር ሲጣላ ሁሌ አበባ ይሰጠኛል። መጣራት ሳይሆን አንዳንዴ አብሮ የመጣ ሰው ምናምን የሆነች ታይም ላይ እንዲህ መሄድ የለበትም ብለህ ታስባለህ። አይ ከልጅነትማ አብረህ ከመጣማ ከልጅነት መዘና ከልጅነት አይደለም ይዘዊ ስቲቭ በአካል በጣም ቆንጭዬ እኮ ነው። የት አይተሽው ነው ሮብሲ? የሆነ ቀን በሆነ አጋጣሚ አይቼዋለሁ፣ እና በአካል በጣም ቆንጅዬ፣ እዚህ ሚዲያ ላይ እንደሚታየው አይደለም። ያልገቡበት የለም፣ ያልገቡበት የለም። ነው ነው። ከሩቁ ነው ያየሁት፣ ግን እንደውም ከሚዲያው በላይ በአካል ቆንጅዬን፣ ከሌሎቹ ይሻላል፣ ረጅም ነው እስጢፋኖስ። እንዴት ነው እኔ እኮ አግኝቻለሁ፣ አይደለም ተቀምጦ ነው ያየሁት፣ ግን በቃ ግርማ ሞገስ ያለው ኩል አይነት ነገር ነው። እኔ እስጢፋ የሚመቼ ምን መሰለች ልብስ ላይ በጣም በቃ ልብስ ላይ በጣም ነው ሲጀመር ደስ ይላል። ልብስ ላይ ራሱ እያየው ስን አርጋት ነበር፣ እንደዚህ ምትገርሚ ነበር። ታውቀኛለህ አጋጣሚ ከቤላ ጋር ዊርድ ቅጣት ስትቀጭ ምናምን ነገር አየሁና፣ በውስጥ በኩል ኖ ምናምን ልጅ ነበር። እንደውም ቅጣት ነገ ወደፊት ዳር ይኖራል፣ ልጅ ይኖራል። ገባሽ አለ። እኔ የዛሬ ስንት ጊዜ ያየሁት ነገር ስለሆነ ነው። እና ኖ ልጅ ብዬ እንደም አካውንት ምናምን ጠፍቶብኝ ነበር። እና ይሄ ሪዶ አካውንት ነው። ፎሎ አድርገው ከሞንዬ ደሩ መሉ ምከራት ምከራታይ ምከራት አይ ጎበዝ ድህነች። እንደውም በዚህ አጭር ጊዜ ጭራሽ ማስታወቂያዎች ምናምን መስራት ጀምረሻል አይደለ? ያው ከአንተ ጋር መስራት አይቀርም ብዬሽ አስባለሁ። ፍቃደኛ አንዴ እስጢፋን፣ ሮብሲ አንዴ አንዴ ሮብሲ፣ ለምንድን ነው ብሬ የማትልኪው? 5000 ብር ነው ቤሪ። እግዚአብሔር ያሉት ከሚጠፋ የወለዱት ይጥፋ ይላሉ። ይሄም ነው ተጫውተሻል። ላኪ፣ ማርያምን ላኪ

ብር መላክ ይሻለኛል። የሀብታም ልጅ ነኝ። ፉድ ኮምፕሌክስ አላት እኮ። ለዛ እኮ ነው እንትን ያልኩት። በቃ አታስጨንቃት፣ ልካለው። እግዚአብሔር ካልሽ ላኪ፣ ወይ ደግሞ አልክም በይኝ አልክም በይኝ

ቆየ ያው እነሱ እስቲቭ ካንተ ጋር ማስታወቂያ እንሰራለን። እሺ ሰሞኑን ቴንኩ ዩ ቴንኩ እንደ ቤላ በስራታችን አይቀርም። እንግዲህ መምጣት በዚህ በዚህ በጣም ሰፖርት ሰው ስለምታደርግ በእንደዚህ አይነት ነገር በጣም ሰዎችን ሰፖርት ስለምታደርግ፣ ለዛ ችግር የለውም። ከሌላ ሰው ጋር ምናምን አልሰራሽም ከዚህ በፊት አልሰራውም? ሚዲያ ላይ ምናምን ከሌላ ወንዶች ጋር አልሰራሽም አልሰራውም። የቤሎ ቤት ማስታወቂያ እንሰራለን ይቻላል። ቤሎ ቤት ኖርማል ኖርማል አሰራት ስኖስ የፀጉር ቤት የሜካፕ ቤት ምናምን ትሰራለች እ ያርግላት በቃ። እኛ እኮ ጫፍ ድረስ የመጡ ሰዎችን ነው የምንቆርጥተው። ሰፈር ድረስ አንሄድም አይደል? እሷ ደግሞ ጫፍ ድረስ መታለች። ሞንና ቤላም እንግዲህ አቅማቸውን አንቺን ለማሳደግ የሚያረጉትን ጥረት ሳላደንቃላለን በዚሁ አጋጣሚ፣ ሪስፔክት ሞኔ ተው፣ ፈረስ ያደርሳል እንጂ። ያው ዋጋም እስጢፍ፣ ትግሉን ለአንተ ሰጥቻለሁ እኮ አትዋጋ፣ በቃ ኦልሬዲ አድርሰሃል። አድርሻለሁ። አሁን በኋላ ያው አስተማሪ መቼስ ዳይሬክተር ጋር ምናምን ሄዶ ተማሪውን ሰጥቶ ይመለሳል አይደለ? እንደ ግን እስጢፋኖስ፣ ለምን አሁን ዘፈን ልትለቅ ነው? እዛ ቻሌንጅ ላይ ለምን ሮብሲን አታስገባት? አንደኛ ወላይተኛ ይሄ እንትን አርባ ምንጭ ዶርዝኛ ስትጨፍር በጣም ሰው ትስባለች። አንዴ አይ የምሬ ነው። ሮብሲ አንዴ ተክለ ሰውነትሽን አሳዩ እስቲ። ያቋል ኦልሬዲ አይቶታል ይመስለኛል። አንድ ነገር እንገርሽ በተፈጥሮ እንዳታፍሪ፣ በህይወትሽ እንዳታፍሪ። አሁን ዳኒ ዳይ በቃ ጓደኞቻችንን ታቂያቸዋለች፣ ሙድ እያዝባቸዋል። በቁመታቸው በጭንቅላታቸው ኮንፊደንስ አላቸው፣ ያሳያሉ። ይሄ ተፈጥሮ ስለሆነ ቁም ችግር ነው። እንዳትበላሽ እኮ ኩብይ ነው፣ ይላንታ ዝሚ ነው። አራኔ ምን ስንት ነገር አይተን አልተበዳቸንም። እንኳን ምን አባም አንተ ረፍ አንዴ። እሱ ለክሊፕ ሊመለምልሽ ነው። አንቺ እንደኛ መስሉ እስኮ ነስቲፋኖስ እኮ ታዋቂ ኮንትን እኮ አዎ፣ አይ እና ይሄ እስጢፋኖስ ታዋቂ ዶዘኛውን ሲጨፍር አስበዋል። እስጢፋኖስ ይሄ ብርላ አቋም ነው ያራዳ ልጅ ነግሬ የምር በቃ ችግር ሄዶ እንደወጣሽ ዲጂታል ካሜራ አላቸው። የተደራጁ የማስታወቂያ ባለሙያዎች ናቸው። እስጢፋኖስ የሚያሰራሽ እሷ የስበት ፍላጎቷን ራሷ ታውራ በቃ አንጥተዋት፣ በቃ እስከ ጫፋ መጣ ልኮ ጨረስን። ከስቲፍ ጋር ጨርሰናል። በዛ ላይ ደግሞ በአካል አይቼው እኔ በጣም አይደለም ልጁ በኢትዮጵያ በብዙ በኢትዮጵያ ሕዝብ ልብ ውስጥ ያለል ስለሆነ እንዳታበላሹ፣ እንዳታበላሹ። ምን አድርጌ ትፈጥኛለሽ አንቺ? ምን ላይ ስራና ፕሮፌሽናል ወርክና ማ ስራ በጣም ማ ፕሮፌሽናል ወርክ እና ሌላ ነገር ልጁ ከፍሎ የሚያስብ ትክክለኛ ፕሮፌሽናል የሆነ ማናጀር ያለው ምናምን ነው እና አንቺ ያንን አልፈሽ እንዳታሰናኪ አይ ችግር የለም በማናጀሩ በኩል ቢሆን አገኘዋለሁ ታስታውቃለች እኮ የተገራች ልጅ እንደሆነች እኮ ለምንድን ነው ሌላ ነገር የምታሳስባት ስሜቷን የሚነካ ነገር አትናገራት እንዴ በቃ በተፈጥሮ ዙሪያ መብትሽ ነው እ በሰው ሰራሽ ዙሪያ ከገባች ነው የምትጠየቂው ተፈጥሮ መብትሽ ነው አይደለ? ግን ካሁን በኋላ ነገር ስሚ እንደ ጓደኛ፣ ካሁን በኋላ ምናልባት ላናግ ላንገናኝም ስለምንችል ከእስጢፎ ጋር ከተዋወቅሽ በኋላ ላይቭ ላይ ምናምን ነገር ዊርድ ነገሮች እንዳለ ካሁን በኋላ የምር ቁም ነገር ከኔ ጋር ጓደኛ የሆኑ ሰዎች ኢቭን አራት አምስት ዓመት መሄዱ ናቸው እና አንቺን አሁን ከአራት አምስት ዓመት በኋላ ወይ ልጅ ወይ ቤተሰብ ይዘሽ ነው ማየት እንፈልገው። እና ይሄ ነገር ያው እኔም መወቀስ አይቀርም አንድ ላይ ስለታየን ገባሽ ወይ ልጄ? ነው እስኪ ራያ አግብተሽ ነው እንጂ አሁን ዊርድ ነገር ማለት ላይቭ ላይ ስትጨፍር ምናምን አደለ። ላይቭ ላይ ስትጨፍር ሳይሆን በቃ አንዱ ልቦና የሚያውቃቸው ነገሮች አሉ። ያው ልቧ እኮ ይነግረኛል። አሁን ከዚህ በፊት ዊርድ ነገር ስታደርግ ያየሃት ምንድን ነው?